እኔ ምርሽ ሹገር፣ አንተ የምትለኝ የሊዱ መጥፋት ልጅሽ አለበት እንዴ? ያማሃል እንዴ? እኔ ምን ይሁን ብዬ ነው ሊዱ እንድትጠፋ ማደርገው? ከሊዱ በላይ ስንት የሚያሳስበኝ ሰው እያለ ሊዱ ላይ ጊዜ ማባክን ይመስላል። ያው አይታወቅም ብዙ ጊዜ ስለማትግባቡ እንደዛ። እኔ ደግሞ በተቃራ ነው። አንተ እንዴ! እኔ እንድትጠረጥርኛለሽ

እስካል አደረግከው ድረስ አንተ ምን የሚያሳየው፣ አንተ እጅ ነው። ሰላም ሰላም፣ ውድና የተከበራችሁ የቻላን የቤተሰቦች እንዴት ሰላም? እኔ ሰላም ነኝ። ጸብር ምስገን አዲስ ነው ናቸው ማለት ነው። ይህ ደግሞ ር እያደረጋችሁ አበረታቱ። ዛሬ ደግሞ እጀላችሁ መጣሁት አዝናኝና አስተማሪ ሆኖ አዴ ድራማ ነው እጀላችሁ የመጣሁት ማለት ነው። ባለፈው በክፍል 49 አቋርጠን ነበር። ዛሬ ደግሞ በክፍል 50 እጀላችሁ መጥቻለሁ ማለት ነው። እና ባለፈው ልዱ እንደተጠለፈች ነው ያቋረጥ ነው ማለት ነው። እና ዛሬ ደግሞ አልተመለሰችም እና ውድ ስትጠይቀው እቺ ቤዛ የምትባለው ስትጠይቀው ጌት ነው የተውቃት ስትለው፣ እሷ ደግሞ ገድያት አለው። እሱ ደግሞ ገድልካት እንደ ስትለው፣ እሷ እሱ ደግሞ አዎ ገድያት አለው ብሏል ማለት ነው ውዱትዬ። እና በጣም ነው የሚያሳዝነው ድራማ ቢሆንም ግን ልጆኒ በጣም ነው የምወዳት የመርከ ድራማ ውስጥ ልት የድራማው ድምቀት ናት ማለት ነው እና በጣም የዋህ ናት ተንኮልም አታስብም፣ የተንኮል ነገር አታስብም። የዋህነቷ ነው የምታንጸባርቀው እንጂ ተንኮል የለባትም ማለት ነው። እና እንደ ፍቅር አይደለችም ስለዚህ፣ ያሳዘነኝ እሱ ነው ማለት ነው። ድራማው ላይ መሳተፍ ነበረባት ማለት ነው ወደች እና ቀጥሎ ደግሞ ኤላ ደብሮታል ከሱ ጋር እያለች የሽልት ስሜት ተሰምቶት ነበር፣ እንዲሁም ሰልችቷት ነበር እሱ ማለት ነው። ለምንድን ነው ቤቱ ስትሄድ ለምን ቤት ስትመጫለሽ እያለ እያባረራት ነበር ማለት ነው። ወንድሟ ደግሞ ዳዊት ፍቱ ላይ እሱ እያለ ስትጨፍር ስትዝናና ምናምን ለምንድን ነው አንቺ አይሰለችሽም እንዴ? እጥ እያለ እያንቆሸሻት ነበር። እና አሁን የእሷ ነገር ሁሉ ትዝ ብሏቸው ትዝ ብሏቸው ማለት ነው። በቃ ደብሯቸው ነው ያለው ማለት ነው። ወዱትዬ እና ኤላ ደብሮት እያለ ለምለም ለምዬ፣ ምኑን ነው አለችው። የልዱ እያሰብኩ ነው የልዱ እያሰብኩ ነው እንጂ ምንም አያልኩህም አላት። እና አይዞህ ልዱ እኮ ጠፍታለች እንጂ ሙታለች አልተባለችም ትመጣለች፣ አለችው። እነሱ አልሰሙም። የሰማቸው ቤዛ ብቻ ናት። ቤዛ ደግሞ አልነገረቻቸውም። ምክንያቱም ቤዛ ለለም ለለም ስለምትጠላት ለሚ ናኦድ ለሚ እንዲያስወግድላት ትፈልጋለች እና ከናኦድ ከናኦድ ጋር ስራ መጀመር ትፈልጋለች ማለት ነው። ለእኔም ለለም ለ ከዚያ አስወግድልኝ፣ ይዛሃት ጥፋ እንጂ እኔ አንተ የነገርከኝ ምስጥር አልነግርም። ምስጥሩ እኔና አንተ ጋር ይቀራል ከፍቅር ጋር የጀመርከው ስራ እኔ ጋር አቋርጠህ ከኔ ጋር እንድንቀጥለው እፈልጋለሁ፣ አለችው ማለት ነው። ፍቅር ተንኮሎ አያልቅ ማለት እቺ ቤዛ ማለት ነው። ሁለተኛ ፍቅር ናት። ሁለቶቹ ተንኮለኛሞች ናቸው። ከናኦድ ጋር ማለት ነው። እና ለምን እንደዚያ ስትለው ትዝ ይልሻል። ልዱ ግን ዘፍናለች ታውቂያለች ታውቂያለች አላት። አይ ዘፍናለኝ አታውቅም ግን እየጨፈረች ብቻ እየጨፈረች አንድ ጊዜ አይቻታለው፣ አለችው ለእኔ እኮ ሁሌም ስደብረኝ መጥታ ታዝናናኛለች መጥታ፣ አይዞት ትለኛለች፣ ዘትንልኛለች፣ ትጨፍራለች ምናምን በቃ እሱ ትዝ ብሎኝ ነው። እኔ እኮ አንድ ነገር አድርጌላት ብሆን አሁን አይቆጨኝም ነበር። ስትመጣ በተለይማ አንች አንቺ ከመጣሽ በኋላ በጣም ነው የገፉት ገፍቻታለሁ፣ አላት ማለት ነው። ይቅርታ የለ አለችው። እሱ ደግሞ አይ ምንም አላደረግሽም፣ ምንም አላደረግሽም አላት። ደሞ እኮ ደግሞ እሱ እንደ ስትል ሲል የእሷ ነገር ሲያብ ምን ምን ነገር ሲያበዛ ምን አለችው? ግን ትዝ ግን ታስታውሳለህ? ብዙ እየተናገርኩ እኮ ነው ስለ እሷ የሰላም ነው። ዳዊትስ ወንድሟ ነው። አንተስ ወደ ሌላ ነገር እያስመሰልከው ነው አለችው። እሱ ደግሞ አይ ምንም አይ ወደ ላይ አይደለም እሱ የዋህነቷ ትዝ ብሎኝ ነው እንጂ አላት ማለት ነው። ከዛ አደይ ለዳዊት አይዞህ እያለች እያጽናናቸው እያለ በቃ እሱም ደግሞ የስፋን ዋህነት የዋህነት የእህት የዋህነት እየነገራት ለእህቱ እንዴት ያለ ፍቅር እንዳለው ከሱ ጋር እያለች እንዳልተካባከባት እና እ እየነገራት ነበር እና ከዛ ቤዛ መጣች። አንቺ ደግሞ ምን እየሰራሽ ነው እዚህ ላይ? እኛ በራብን እንሞት እንዴ? ምን እየሰራሽ ነው? እኛ ምግብ እኮ እስካሁን እኮ አልበላንም አለቻት፣ ማለት ነው። እናንተ ሰቶች አይዞላችሁም እንዴ? እናንተ ምግብ ሰርታችሁ አትበሉ ማለት። እሷ ምን ልትሰራ ነው? እኛ ምግብ የምንሰራው እሷ ምን ልትሰራ ነው አለችው፣ ማለት ነው። እንድዛ ስትለው ማለት ነው፣ አይ ችግር የለውም እሄዳለሁ ብላ ምግብ ልትሰራላቸው ሄደች ማለት ነው። አደይ ምግብ ልትሰራ ሄድ ማለት ነው። እሷ ደግሞ ፍቅር ስትመጣም ለፍቅርም ውጭልኝ ብሎ አስወጥቶ ላካት አባረራት ማለት ነው። ወንዶች ይሄ እና ልዱ ትመለስ ሲሆን ወይ ሳትመለስም ይሄ ናኦድ የሚባል ማለት ነው። እውነት ገድሏት ገድሏት ነው ወይስ ለልዱ ለማብሸቅ ነው? ለልዱ ለማብሸቅ ነው ወይስ ገድሏት ነው? ምንጭ እና ይህም አብረን እናያለን ማለት ነው። ግን ልዱ ማለት ነው ከእነሱ ጋር እያለች አላስተወስዋትም ነበር ቦታ አልሰጧትም ነበር። ሁም አይች ቀበጥ እያሉ በቃ ሽረትነት ነበር ማለት ነው። አሁን ግን እሳቸው ስትለኝ ሁላቸውን አፍረቋት ማለት ነው እና እኛ መልካሞች ተንኮል የሌለን ስንሆን ለጊዜው ላይመስላቸው ይችላል። እኛ ከነሱ ስንለይ ግን በቃ የዋህነታችን መልካምነታችን ከኋላቸው ይመስላል። እኛ ክፉ ከሆንን ከሆንን ግን ማንም አይፈልግም። ምክንያቱ ስንጠፋም ሆን ችግር ሲደርስብንም ሆን እንኳን ነው የሚለን ሰው ማለት ነው። ለራሳችን ክፉ የሆነው ለሰው ደግሞ እንደዚህ በሰው ዘንድም እንጠላለን ማለት ነው። ዱስ ይ እና ዳዊት በጣም ተናዷል። ወዳዊት ደግሞ እነ ዳይመንድ እነ ዳይመንድ እና እነ ዳይመንድ ምናሉት አሁን እኛ እኛም ካልተወንን አሁን እየጠረጠርኩ ያለሁት ፍቅር ናት እንደዚህ እየቀነባበረች ያለችው። ለአደይ ስናገታትም የእሷ እጅ ነበረበት። አሁንም የልዱ መጥፋት የፍቅር እጅ ሳይኖርበት አይቀርም ብለው ስነግሮት ምን አለ? ያለችው ሚስር ላይ ሆና ነዋ፣ እሷ ነዋ፣ ብሎ ወደ ፍቅር ሂዶ ማለት ነው። አነቃት፣ አንቆ ያዛት ማለት ነው። እህቴ የት ነው? እህቴ የት ነው? ያለችው የት ነው አውጥተሻት ነው? ከማን ተማሻጥረሽ ነው ያጠፋሻት እሄቴ ብሎ አንቆ ያዛት። እሷ ደግሞ የማውቀው ነገር የለኝም ብላ እማውቀው ነገር የለኝም ብላ ተናገረች ማለት ነው። እውነት ለመናገር እሷ ያሰበችው ለአደይ ነው። አደይ ከበትዋ እንዲያስወጣላት ነው ለናኦድ ወደ በተዋ የቀጠረችው የመጣችው እያመጣችው ማለት ነው። መጀመሪያ ለአደይ ከዛ ደግሞ ለቤዛ እንዲያስወጣላት ነው እሱ ደግሞ ተመችታኛለች ምናምን ብሎ ለልዱ ምንም ያላደረገች ለልዱ ነው ያገታት ማለት ነው። ይሄ ይሄናውጡ እሱም የእሱም ጥፋት አለበት። የፍቅር እንዳለ ሆኖ የእሱም ጥፋቱ የእሱ ነው ማለት ነው። ልዱ ምንም እንሱ ላይ ምንም ነገር አላደረሰትም። ከእሷ ጋር የሚቀያየም ሰው ደግሞ የለም። ምክንያቱ በራሷ ሙድ ነው የምትጓዘው፣ በራሷ ነፈታ ምትለው እንጂ ለሰው እንኳን አታስብም ማለት ነው እና እስከ እሷ ደግሞ በመጨረሻ ላይ ደግሞ አንተ የት ነው የሄደ? አንተ አንቺ ግን ስለ ልዱ መጥፋት ምንም የምታውቀው ነገር የለም ብለው እሱ ጠይቃት። እሷ ደግሞ እኔ እንጂ ለአንተ ልጠይቅህ አንተ ለአደይ እያልኩ ለእሷ ነው ወንድ ያገትካት አለችው። አንቺ ምንድን ነው የምትይው? ምንድን ነው የምትይው? አዎ እና እና የት ነው እሷ ከእሷ ለአዴንብ ስትልህ ለእሷ አስወጣት እንዳልሆን ብዬ ነዋ አለችው እሱ ደግሞ በጥፍ መታት ማለት ነው እንዴ እኔ ላይ እጅ አንስ እኔ ላይ እጅ አንስ አለችው አዎ የራስሽ ጥፋት ሆኖ ሳለ ለኔ ትለኛለች እንዴ አላት የኔ ጥፋት ካንተ አይብስም አለችው አሁን ተረጋግና ራስሽ አረጋግና ወደ ራስሽ ተመለሽ አላት ማለት ነው ወዳጅዬ ይሄ ይመስል ነበር በክፍል ሃምሳ አንድ እስከምንገናኝ ላይክ ሸር ሳብስክራይብ ያደረጋችሁ ጠብቁኝ። ልዱስ ትመለስ ይሆን ወይስ ና እውነት ገድሏት ነው የምለው? እንሸላችሁ እመጣለሁ ማለት ነው ውዶች። ይሄ ውድድር ነው ማድረጋችሁ። ላይክ ሸር ሳብስክራይብ እንዳትረሱ። ባይ ባይ።